ዓለምም ታመሰ፣ ተቆላ፣ ተፈጨ። ኢትዮጵያም እንዲሁ በምታዩት መልኩ ተጨነቀች፣ ተጠበበች። ፍጅቱም፣ ጦርነቱም፣ እልቂቱም፣ ዘረኝነቱም ረሃቡም አጥለቀለቃት። ደጋግመን እንደተናገር ነው የኢትዮጵያ ቀድማ ነጻ ትወጣለች። ከላዋ ላይ የበቀለው የጨለማ ኃይል ሁሉ በአብዛኛው በእግዚአብሔር ኃይል፣ ቀሪው በታማኝ ባሮቹ ሰይፍ ተጠርጎ ይወገዳል። ዓለም ደግሞ እግዚአብሔር ለሚተክለው የኢትዮጵያ ዓለም ብርሃናዊ መንግስት እየተረገጠች እየተፈጨች እየተቆላች በሳት እየተበላች የሚተርፉ ጥቂት ሳይወዱ በግድ እጃቸውን ለእግዚአብሔር በሚሰጡ ሰዎች በስተቀር የተቀረው እየተበላ ነዛም እጃቸውን የሰጡትን ሰዎች ተቀብሎ በመላው ዓለም የኢትዮጵያ ዓለም ብርሃናዊ መንግሥቱን አገዛዝና አስተዳደሩን አስፍኖ ይቆማል። ይህ ሲታይ ይህ ሲፈጸም ነው። ከዚያ በኋላ የእግዚአብሔር ሰይፍና ቁጣው መቀዝቀዝ፣ መብረህ፣ ቀስ በቀስ መቀነስ የሚጀምረው። እግዚአብሔር ይህንን እውነት ፈቃዱን ሳያረጋግጥ ይቀራል። ሰላም ይመጣል። በዚህ እንዲያደርገን ሰላም እናመጣለን። በዚህ እንዲህ ተደርጎ ረፍት እናደርጋለን፣ እድገት እናደርጋለን። በዚህ ይህን ተረታችሁን እሱ እዛው ቀረ። በቃ በቃ የእሱ ዕድሜ አብቅቷል፣ ተዘግቷል። የእግዚአብሔር ሕዝብ ዘመን ደግሞ የብርሃን ዘመን ይመጣል። ያ ደግሞ ፈቅዳችሁ የምታደርጉት አደለም። እግዚአብሔር የሚጠረገውን ጠራርጎ የሚጸዳውን አጽድቶ ለሕዝቦቹ ምድሪቱን ያስረክባል። በረከት፣ ሰላም፣ ፍቅር ቸርነት በጎነት ከሱ ትፈሳለች። ለዓለም ብርሃን ይሆናል ከኢትዮጵያ የሚፈሰው ብርሃን። እግዚአብሔር በምድሪቱ ይከብራል፣ ድንግል ትከብራለች። የኢትዮጵያ ተዋህዶ ኦርቶዶክስ እምነት ደግሞ ለዓለም ሁሉ ብርሃን ሆና ታበራለች። ለሕይወትም ለነፍስም ለስጋም የሚሆነውን ቃል ሁልጊዜ ያለማቋረጥ ትመግባለች። ኢትዮጵያ በተረጋገጠ በተደላደለ መልኩ ዓለምን እየገዛች ታስተዳድራለች። ይሄ ቃል አይናወጽም። ይህ እስከሚፈጸም የእግዚአብሔር ቃል ይህ ቃል እስከሚከናወን ድረስ የጥፋቱ እርምጃ ይቀጥላል። መቅሰፍቱ ይቀጥላል። መጠኑ ይጨምራል። በሰባት፣ በአርባ ዘጠኝ በአራት መቶ በምን እያለ ይቀጥላል ውጭ ብለህ እስክትጠናቀቅ ድረስ ይህንን ደጋግመን ልናረጋግጥላችሁ እንወዳለን። ከወዲሁ ልብ ብለህ አድምጥ። ከዚህ ውጭ የሚመጣ አለ ብለህ የምትደክም ወይም የእግዚአብሔርን ፈቃድ የምትጻረር፣ ከወዲሁ እርግጠኛ ሆኑ መጥፋትህን አረጋግጥልሃለሁ። እኔ የስላሴ ባርያ፣ ድንግል ባርያ፣ አሁንም ደግሜ እነግርሃለሁ መጥፋትህን አረጋግጥልሃለሁ። ትከናወናለህ፣ ትጠረጋለህ፣ ትሰናበታለህ። ዓለማችንም ኢትዮጵያ በኢትዮጵያዊነት በተዋህዶ ኦርቶዶክስ እምነት በእውነተኛይቱ እምነት በአረንጓዴ ቢጫ፣ ቀዩ ሰንደቅ በቃል ኪዳኑ ምልክት እንዲሁም በቃል ኪዳኑ ቃሎች ኢትዮጵያ የስላሴ ክብራቸው መገለጫና መመስገኛ ምድር ኢትዮጵያ ርስተ ድንግል ማርያም ኢትዮጵያ ዓለም ብርሃን ኢትዮጵያ ዓለም ገዢ እነዚህ ማንኛውንም ያዳም ዘር በኢትዮጵያም በመላው ዓለምም ኖርክ እምትበጠርበት የእሳት ወንፊት ይህ ቃል እምትለካበት ሚዛን ይኸው ቃል ነው የከበረው የእግዚአብሔር ቃል በቃ በቃ ሌላ መንገድም ማምለጫ መፍትሄም የለም ከአንድ እስከ አስር የተጠቀሱት መልእክታት ትምህርቶች መግለጫዎች በሙሉ አንዳቸውም ሳይቀሩ ነጥቧም ሳትጎል የእግዚአብሔር ውሳኔና ትእዛዝ ነውና ይፈጸማል፣ ይከናወናሉ። ጠፊውም እየጠፋ ተራፊውም እየተጸጸተ የጠላችኋቸውም፣ የናቃችኋቸው፣ ያሳደዳችኋቸው ብርቱ መከራን ያፈሰሳችሁባቸው የኢትዮጵያ ዓለም ብርሃን ቤተሰቦችን የዋቱት ቅን ህዝቦች በኢትዮጵያ ዓለም ብርሃን ቀዳማይ እረኞች እየተመሩ ደግሜ ነው ምነግር እየተመሩ በእግዚአብሔር ምሕረትና ቸርነት ጸጋ ተከበው በድንግል እቅፍ ሆነው በሊቃነ መላእክቱ ታጅበው ምድርን እያንቀጠቀጡ ይመጡልሃል። አሁንም ነው የምነግር ይመጡልሃል። እኔ የስላሴ ባሪያ እየነገርኩ ነው። የድንግል ባሪያ እየነገርኩ ነው። የዛሬ 18 ዓመት ጀምር ያደለ እየነገርኩ ያለሁት አሁንም እየነገርኩ ነው። ይህንን እውነት ዛሬም ደጋግመን የምናዳኝብህና የምናረጋግጥልህ እኛ እኛ ኢትዮጵያ ዓለም ብርሃን ቀዳማ ይረኞች ነን። እኔም የሥላሴም የድንግልም ባህሪያ ይህንን እውነት መፈጸም ደግሜ ደጋግሜ አረጋግጥልሃለሁ። ከዚህ የተለየ ዓለም የምታገኘው ነገር የለም። ከዚህ የተለየ በዓለም ላይ የሚከናወን ነገር የለም። ያሻችሁን አውሩ፣ ያሻችሁን ደስኩሩ። አሁንም ይህ መልእክት ሲወጣ ይህን ለማስተባበልም ሆነ ብዙ ልትደክሙ ትችላላችሁ። ድከሙ። አብራችሁ ከአባታችሁ ከዲያብሎስ ጋር ወደ እሳት ትሄዳላችሁ። ሌላ ምንም የሚመጣ ነገር የለም። ትከናወናላችሁ። በቃ አብቅቷል። እግዚአብሔር ይመስገን በዚህ ሰዓት ደግሞ ረጅም የሆነ ትምህርት አዘል መግለጫና ትምህርቱን ሰጥተናል። እግዚአብሔር ይመስገን ይህንን እድል ጊዜ ይሰጠን፣ ስሙ የተመሰገነ ይሁን። እንግዲህ በስተመጨረሻ ወገኖች፣ የኢትዮጵያ ለምህራን ቤተሰቦች፣ ቅን የዋትሁት ሕዝቦች በዚህ ትምህርት አዘል መግለጫ ላይ አንዳንድ ጥያቄዎቻችሁን መልሰንላችሁ ሊሆን ይችላል። እኛ ሳንሆን እግዚአብሔር ይገባል ብሎ በኛ አንደበት የሚገባውን ትምህርት ሰጥቷችኋል ብለን እናምናለን። እየተጽናናችሁና ከእግዚአብሔርም ጋር እየተገናኛችሁ ቀኑ የተቃረበ መሆኑን እያወቃችሁ ጽኑና ቁሙ። በወጀቡ በማዕበሉ በሚወጣው በሚወርድ ሁሉ አትታወቁ፣ አትናወሱ። ነፍሳችሁ አያፈግፍግ፣ እግዚአብሔር አይደሰትም። በእምነት እንደጀመራችሁ በእምነት ጸንታችሁ ቁሙ። ጩኸት የዓለም ጩኸት እጅግ ብርቱ ነው። እናውቀዋለን። ሚዲያው ምኑ የሰው የምታዩት ሁሉ አስፈሪ ነገር ነው። ከእምነት ጋር እንድትናጠሉ የሚጥር የሴይጣን ክፉ ጊዜ ነው። ይሄን ጊዜ ነው እንግዲህ ጸንቶ መቆም ዋናው ነው። ብቻውን በበረሃ ጸንቶ የቆመውን አብርሃምን አስቡ። ብቻውን በበረሃ ብቻውን በዛ ሜዳ ላይ ሰው በሌለበት ዓለም ውስጥ ብቻውን የተንከራተተው እነ ይስሐቅና ያዕቆብን አስታውሏቸው። የተሰጠውን ተስፋ አለ ጥርጥር መከራ እያየ እስራት እየቀመሰ በጉርጓድ እየተጣለ እየተደበደበ ሕይወቱን ያሳለፈውን የመረረ ሕይወት ያሳለፈውን ዮሴፍን አስታውሱ። ከእምነቱ ንቅንቅ አላለም። እስር ቤት ሆኖ እግዚአብሔርን ነበር ተስፋ የሚያደርገው። ለሌሎቹ እንኳ ሁሉ መድኃኒት ሆኖ ነበር። የእምነቱ ጽናት ለራሱ ለግብፅ ፈርዖን እና ለግብፅ ሕዝብም ተርፏል። የአንድ መልካም ሰው መልካምነት ለብዙዎች የሚተርፍ ነው። ጽኑ አትናወጡ። የኢትዮጵያ ልምራም ቤተሰቦች እግዚአብሔር ይመስገን። ይህን ሰፊ ትምህርት ስለዳመጣችሁኝ ስለሰማችሁኝና ስለተማራችሁበት ድንግል ትባርካችሁ መጽናናትን ትስጣችሁ፣ የጎደለውን ትሙላላችሁ። ቸሩ መድኃኔ ዓለም የፈጠረን ያዳነን ጌታ እምነታችሁን ያጠንክርላችሁ! ሚስጥራትም ደግሞ እንደሚገባው አቅማችሁ ትቀበሉ ዘንድ ይግለጽላችሁ። ጽኑ አሜን።